ከተአየምር የሚሰማችሁ ከሆነ አንድ ቁጥርን አይሰማም የምትሉ ከሆነ ሁለት ቁጥርን ለምልክት እንደሚቻል ለ ሲታኒ ሆነ። አሁን ነው የራሱ ጸጉር ነው። እሺ፣ እሺ። በቃ ከተሰማችሁ እንቀጥላለን። ምናልባት ድምጻችን ካልተሰማችሁ ለፋሲካ በዓል እንኳን

ደረሰች። ደህና ነሽ? እላይ የተሰራ ስለሆነ ነው። እሺ፣ ድምፁ እና ከረበሻችሁ ይቅርታ እንጠይቃለን። አሁን ነገ ሰባ ዘጠኝ ሚለቀቃል ብለን ተስፋ እናደርጋለን። እርግጠኛ አይደለሁም ግን ይለቀቃል ይመስላል። ክፍል ሰባ ስምንት ትናንትና ተለቋል፣ ትናንት ተለቋል እኛ ጋር ከተለቀቀ ክፍል ሰባ ዘጠኝ ዛሬ አዲሱ ድራማችን ፍላጎት የሚለውን የተለቀቀ ሀብት አንድ እኔ ይታየ እኔ ምን ላድርግ? ደውዬልሽ ነበር፣ ቢዚ ነበርሽ መሰለኝ። ይመስለኛል አይደል? ነጃት እያመሰግናለሁ። እኔም በጣም ነው

አደረግሻት፣ ነው ለነገሩ ባለሙያ ነሽ። የማመሰግንሽ። አሉወልላ ወይዬ ልጅ ያለው እንዴት ናቸው? መስገን በዓል እንዴት ነበር? ደህና ምን ነው ሰፋት እናመሰግናለን።

አይበላቸው መለይ። ሰላም ጆ፣ እንዴት ነው? ማኪ ኮል ማኪ ኮሊችን እንደዛ መስላሉ እንደ ገጸ ባህሪ ሁሉም ሰው እዚህ ቤት እንደ ገጸ ባህሪው አይደለም ማለት፣ ያው ስንሰራው ስራችን ስለሆነ ነው እንጂ ሁላችንም የተለያየ ማንነት ነው ያለ። ሰላም ሱ፣ ይህ ምን አልሽ? ምን አልሽ እናት? ይለቀቃል። ነገ የአማራሮች ነገ ወይ ነገ ይለቀቃል ብዬ ያስባል። ምንድን ነበር አዲሱ አዲሱ ድራማ? ፍላጎት አብነት የኦን ሴት ናት፣ እየሰራች ነው ሽ ነጻ አዲሱ ፍላጎት ፍላጎት፣ የሚል አዲስ ተከታታይ ድራማ ለዛ ዩቱብ ላይ ጀምረናል እና እሱንም በዛ ካሉት እቃውን አደረግሽው እሱ ውስጥ የነበሩ መጣው መጣ ጨረሳችሁ ነ ስለዚህ እስከዛ ጮክ ብለህ ማውራት እንችላለን። እናመሰግናለን። አልተኮሳተርኩም እኮ በየመሃሉ መቀመጭ ነው ማያ አርባ ዘጠኝ ሰባ ዘጠኝ ማለትሽ ነው። ቲንከ ነገ ነገ ወይ